ከውም ነበር አስመሳዩ፣ አትንገሪኝ የኔ ነገር ካልገባሽ፣ እስከ መቃብር አብሬሽ መሄድ መስሎኝ ነበር። ያለ ነው እንግዲህ። ብሩኬ በአዲስ ነገር መጥቷል። በቲክቶክ ገልጾ እንግዲህ ስለ ሀይሚ ነው፣ ስለ ሀይሚ ቃጠሎ፣ ቃጠሎን ነገር እያ እየተነፈሰ ነው፣ እየመጣ እየተነፈሰ ነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ወድና፣ የተከበራቸው የቻናል ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ደህና ነኛ፣ አልሐምዱሊላ። አሁንም ተመልሼ መጥቻለሁ ብሩኬ መጥቷል እንግዲህ በቲክቶክ ገልጾ ለሀይሚ መልእክት ይዞላት ያበደ መልእክት ይዞላት ማለት ነው። እና ብሩኬ ወንድማችን አይዞ ሁሉም ነገር ይስተካከላል፣ ይመለሳል፣ እንደ ድሮ ባለበት ይመለሳል። አይዞ እንበል ወንድማችን እላሃለሁ። ተረጋጋ፣ ሰላም ይመለሳል፣ ሰላም ይመጣል፣ ሰላም ትሆናላችሁ እላችኋለሁ ውዶቼ። እኔ ከአንቺ ጋር ፍቅር እስከ መቃብር መስሎኝ ነበር እያለ ነው እንግዲህ፣ ብሩኬ ፍቅር እስከ መቃብር መስሎኝ ነበር። እየገባሽ አይደለም፣ የኔ ነገር ካልገባሽ ተዩ እያላት ነው። ይገባት አለረ ብሩኬ፣ በጣም ነው የሚገባት። በአንተ መጨከን አይችልም ሀይሚ። በአንተ አጨክንም፣ በአንተ አጨክንም ማለት ነው። በደንብ ነው የሚገባት ወንድማችን። አይዞክ፣ አይዞክ በሉት ወንድም ብሩኬን፣ አይዞክ በሉት ማሊ የገባችው የምታንጨባጭቦት አታንጨባጨቦ ሰላም ይወርዳል። አይዞክ አይዞክ አይዞክ አይዞክ በሉት ውስጥ ወንድማችንን እና አይዞክ